ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮችን እንግዲህ አብረን የምናየው የዳጉሳ የጤና ጥቅሞች ምን ምን ናቸው የሚለው እናያለን። እንዲሁም ዳጉሳንስ መቀነስ ያለባቸው ሰዎች እነማን ናቸው የሚለውን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ ና ሸር እያረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስ ና ብዙዎች እንዲመለከቱ በማድረግ እንዲሁም አዲስ ከሆናችሁም ሳብስክራይብ እያረጋችሁ የደሆን በመጫን ጓደኛና ቤተሰብ እንድትሆኑ ስል በታላቅ ትህትና እና አክብሮት እጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ በዓለማችን ውስጥ እጅግ በጣም ብዙ የዳጉሳ ዝርያዎች አሉ። በቀለምም በመልክም የተለያዩ ናቸው ማለት ነው። እንደ አየር ንብረቱ የተለያየ የዳጉሳ ዝርያዎች አሉ ማለት ነው። በተለይ ደግሞ ዳጉሳ እንግዲህ በውስጡ በያዛቸው ጠቃሚ የሆኑ ንጥረ ነገሮች ለጤናችን እጅግ ትልቅ ጥቅም እናገኝበት የምግብ አይነት ነው ማለት ነው። በተለይ ዳጉሳ በውስጡ እንግዲህ እነ ቫይታሚን፣ ማዕድናት፣ አሰር ወይም ፋይበርን ይዟል። በተለያዩ ነገሮች የበለጸ ነው። በተለይ ደግሞ አንቲኦክሲዳንቶችን ስለያዘ ለጤናችን በጣም ጥሩ ነገርን ይሰጠናል ማለት ነው። በተለይ ደግሞ

በእንጀራ በቂጣ፣ በመጠጥ መልክ የምንጠቀመው የምግብ አይነት ነው ማለት ነው። አሁን ከረንትሊ ወይም ደግሞ ሌተስት ሪሰርቾች እንደሚያስረዱ ከሆነ ደግሞ አንዳንድ ካምፓኒዎች በተለይ ደግሞ የቢራ ፋብሪካዎች ብዙ ጊዜ ዳጉሳን በገብስ ተክተው ይሰራሉና ብዙ የጤና ጥቅም ያለው የምግብ አይነት ነው ማለት ነው። ይህን እንደ መግቢያ ካየን አሁን የዳጉሳ ጥቅሞች አንድ ባንድ ስናይ አንደኛ ከጉሉቲን ፍሪ ነው። በተለይ ደግሞ ጉሉቲን ኮንቴንት ያላቸው ምግቦች ብዙ ጊዜ እንግዲህ ለአንጀት መቆጣትና ለተለያየ ለአንጀት እብጠት ኢንፍላሜሽን ሊያስከትሉ የሚችሉ ነገር ናቸው እና በተለይ ደግሞ ገብስ፣ እንዲሁም ስንዴና አጃን ሲመገቡ ሰዎች ብዙ ጊዜ የአንጀት መቆጣት፣ ቁስለት እና የተለያዩ ነገሮችን ያስከትልባቸዋል ማለት ነው። ስለዚህ ዳጉሳ እንግዲህ ግሉተን ፍሪ ነው ስለዚህ አዘውትሮ ቢመገቡት ቅድም ያልናቸው ምግቦች የሚተካላቸው የምግብ አይነት ነው ማለት ነው። በተለይ ደግሞ ሲሊያክ ዲዚዝ ያለባቸው ሰዎች ብዙ ጊዜ አዘውትሮ ቢጠቀሙት በጣም ተመራጭ የሆነ ምግብ ነው ማለት ነው። በተለይ የግሉቲን ማለት እንግዲህ የፕሮቲን አይነቱ ነው። የፕሮቲን አይነት ሲሆን እንግዲህ ለአንጀት ማበጥ መቆጣት እና ለቁስለት ሊዳረግ የሚችል የፕሮቲን አይነት ማለት ነው። በተለይ ግሉቲን ያላቸው ምግቦች እንደ ስንዴ፣ ገብስ ና አጃ በዚህ ውስጥ በግሉቲን ያላቸው ይዘቶች ናቸው ማለት ነው። በተለይ ሲሊያክ ዲዚ ያላቸው ሰዎች ያላቸውም የሌላቸውም ሰዎች ብዙ ጊዜ ግሉቲን ያላቸው ምግቦች ሲመገቡ ምቾት አይሰጥም ማለት ነው። ብዙ ጊዜ በተለይ ደግሞ የምግብ መፈጨትን ችግር ሊያስከትል ይችላል። በተለይ ጉልትን የያዙ ምግቦች ሲመገቡ ትንሹ አንጀታችን ላይ ያሉ እንደ ቁስለት እብጠትና ለተለያዩ ጉዳቶች ሊዳሩ ይችላሉ ማለት ነው በተለይ ደግሞ ለጋዝ ጋዝ መጠራቀም፣ እብጠት፣ ቁስለት እና መራብ ዞሮፕሽን ሲንድረም የማምጣት አይነት አላቸው ማለት ነው። ስለዚህ በጣም ሲሊያክ ዲዝ ላለባቸው ሰዎች በጣም ተመራጭ የሆነ ምግብ ነው ማለት ነው። በተለይ ጠቃሚ ንጥረ ነገሮች እንዳይመጠጡም ስለሚያደረግ እነዚህ ጉሉትን ያላቸው ምግቦች፣ እነዚህን አይነት ምግቦች መመገብ በጣም አሪፍ ነው ማለት ነው። በተለይ ጉሉትን ያላቸው ምግቦች ሲመገቡ ብዙ ጊዜ ሲሊያክ ዲዝ ያላቸው ሰዎች ቪሊያ ላይ አብዞሬሽንን በማስተጓጎድ ንጥረ ነገሮች እንዳይመጠጡም ያደርጋል ማለት ነው። ስለዚህ ለተለያየ ጉዳት ሊዳረጉ ይችላሉ። የደም ማነስ ምግቦች ማክሮ እና ማይክሮ ኒትሪንት እጥረቶች ሊያጋጥማቸው ይችላል ማለት ስለዚህ ተጉልትን ፍሪ ስለሆነ አዘውትሮ ቢመገቡት ይህ በጣም ጠቃሚ የሆነ ምግብ ነው ማለት ነው። ሁለተኛ በአንቲ ኦክሲዳንቶች የበለጸገ ነው። በተለይ ፊኖሊክ አሲድ እና ካቲጂ የሚባሉ አንቲ ኦክሲዳንቶችን የያዘ ስለሆነ መርዛማ ንጥረ ነገሮች ወይም ደግሞ ፍሪ ራዲካሎች ሴሎቻችን እንዳይጎዱ በተለይ ደግሞ እብጠትና የኦክሳይድ ውጥረት እንዳያስከትሉ ያደርጋል ማለት ነው። ይሄ ምክንያቱም እንደዚህ ስለያዘ ነው። በተለይ ደግሞ ፊኖሊክ አሲድ ይሄ እብጠት እንዳይኖር በተለይ ደግሞ ፍላሜሽን እንዳይኖር ብግነት እንዳይኖር ይከላከላል። ካቲጅን ደግሞ እንግዲህ የቶክሲክ ሜታሎች በተለይ ደግሞ እነዚህ መርዛማ ብረቶች ሴሎቻችን እንዳይጎዱ በማድረግ ኒትራላይዝ በማድረግ ትልቅ ሚና ያለው ማለት ነው። ሶስተኛ፣ ጸረ ብግነት ባህሪም አለው ማለት ነው ዳጉሳ በተለይ ደግሞ ፊኖሊክ አሲድ የሚባል ንጥረ ነገር ስለያዘ ስለሰደደ እብጠት እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ ተላላፊ ላልሆኑ በሽታዎች መንስኤ የሆነው ብጠት እንደ ካንሰር ዴን ሃይፐርቴንሽን እና ሌሎች የልብ ምሆኖች እንዳይከሰት ያደርግና ማለት ነው። ሌላው ደግሞ በውስጡ እንግዲህ አዲፖኒክት የሚባል የሆርሞን አይነት ይዟል ማለት ነው። በተለይ ዳጉሳ እንግዲህ ስንመገብ ዳጉሳን ስንመገብ ይሄ አዲፖኒክን በከፍተኛ ደረጃ እንዲጨምር ስለሚያደርግ ክብደት እንድንቀንስ ና ለአይነቱ ለስኳር በሽታ እንዳንገለጥም ይከላከልናል ማለት ነው። አራተኛ ኮሌስትሮል ሊቀንስልናል። በተለይ ኮሌስትሮል እንግዲህ ሲጨምር የደም ስሮችን በማጥበብ የደም ስሮችን ፕሌክ እንዲፈጠር በማድረግ ለልብም፣ ለግፊት ና ለስትሮክ እንድንጠቃ ያደርጋል። ና ኮሌስትሮል መቀነስ ትልቅ ሚና አለው ማለት ነው። ዳጉሳ በተለይ ዳጉሳ ሟሙ የሆነ ፋይበር ስለያዘ ይህ ደግሞ ደግሞ ውስጥ ያለውን የኮስትሮል መጠን በተለይ ደግሞ ጠቃሚ ያሉ ኮሌስትሮሎች እንደ ኤልዲል ትራይግላስራድ እንዲቀንሱ በማድረግ እና ጠቃሚ የሆነው ኮሌስትሮል ደግሞ ችዲል ብለምንጠራ ወይም ደግሞ ሃይደንስቲሊፖ እንዲጨምር በማድረግ ትልቅ ሚና ያለው ማለት ነው። ስለዚህ አዞተ ነው የምንጠቀመው ይህን ጥቅም እናገኝበታለ ማለት ነው። አምስተኛ ካንሰር ለመከላከልም ተመራጭ የሆነ ምግብ ነው ማለት ነው። በተለይ ፊኖሊካሲድ እና ካቲጂ የሚባሉ አንቲኦክስዳንቶችን ይዟል ማለት ነው። ብዙ ጊዜ እነዚህ ንጥረ ነገሮች ደግሞ ፍሪ ራዲካሎች ሴሎቻችን አታች እንዳያረጉ እንዳይመርዙ እና ኢንፍላሜሽን እንዳይፈጥሩ ስለሚያደርግ የኦክሳይድ ጥሮት እንዳይኖሩ ስለሚያደርግ ለካንሰር እንዳንጋለጥ ያደርጋል። ማለት እንግዲህ ካንሰር በዓለማችን ውስጥ በጣም አስቀያሚ ነገር የሆነ በሽታ እንደሆነ ይታወቃል። እንደነዚህ አይነት ምግቦች መርጦ መመገብ ደግሞ ካንሰርን በመከላከል በተለይ ደግሞ የአንጀት ካንሰር፣ የጡት ካንሰር እና አንዳንድ የሳምባ ካንሰሮች እንዳይከሰቱም ትልቅ ሚና ይጫወታልና አሪፍ ነው ማለት። ሪሰርቹ እንደሚያሳሰጡት እንግዲህ እንደነዚህ አይነት ያሉ ምግቦችን አዘውትሮ መውሰድ ለካንሰር የመጠቃት አቅማችን በ30 እና እስከ 40 ፐርሰንት አካባቢ መከላከል መከተል ይቻላል ይላልና አዘውትሮ መጠቀም በጣም አሪፍ ነው ማለት ነው። ስድስተኛ ለምግብ መፈጨትን በጣም አሪፍ ነው ማለት በተለይ ደግሞ በውስጡ ሟሙና ሟሙ ያልሆኑ ፋይበሮችን ይዟል ማለት ነው ዳጉሳ በተለይ እነዚህ ሟሙ የሆኑ ፋይበሮች እንደ ፕሪቢዮቲክ ሆኖ ስለሚያገለግሉ ጠቃሚ የሆኑ ባክቴሪያዎች ቁጥራቸው እንዲጨምሩ በማድረግ በተለይ ደግሞ የእነዚህ ባክቴሪያዎች ቁጥር መጨመር አጠቃላይ የአንጀት ግድግዳ የምግብ እችስሪት ጥቦ ጤንነቱ የተጠበቀ እንዲሆነ ያረጋል ማለት ነው። በዛ ሂደት ለምግብ መፈጨት ትልቅ ሚና የሚጫወቱት እነዚህ ጠቃሚ ባክቴሪያዎች ቁጥራቸውን እንዲጨምር ያደርጋል ማለት ነው። እንዲሁም የአንጀታችን ግድግዳ አጠቃላይ ገት ሄልዝ እንዲሆን ያደረጋል ማለት ነው። ደግሞ አንቲኦክሲዳንቶች አሉ። እነዚህ አንቲኦክሲዳንቶች ቅድም ገና ፊኖሊካሲድ ነካ ስለ ሰደደ እብጠት እንዳንጠቃና ለውሳዊ ውጥረት እንዳንጠቃ ያደርጋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ለካንሰር ለአንጀት ካንሰር እንዳንጠቃና ስለ ሰደደ እብጠት እንዳንጠቃ ይከላከሉና ማለት ነው። ሰባተኛ ክብደትን ለማስተካከልም ትልቅ ሚና ያለው ማለት በተለይ ደግሞ እነዚህ ፋይበሮች ሱገርንም ስለሚቀንሱልን እንደገና ደግሞ ኮሌስትሮልንም ስለሚቀንሱልን የተመጣጠነ ክብደት እንዲሆን ያደርጋል ከዚህ ጋር ተያይዞ ደግሞ ፋይበር እንግዲህ ብዙ ጊዜ እነዚህ ፋይበር ኮንቴንት ያላቸው ምግቦች አዘቶ መውሰድ ለብዙ ጊዜ ተጨማሪ ምግብ እንዳንመገብ እንዳይርበንና ኤክስትራ የሆነ ካሎሪ እንዳንጠቀም ስለሚከለከሉልን ሴሎቻችን ሴሎችን መቀነስ ወይም ደግሞ ሴሎችን አብዞብ እንዲያደርጉ ስለምንከላከል ውፍረትን ውፍረት እንደመቀነስ ትልቅ ሚና ያላቸው ማለት ነው። በተለይ ደግሞ አዲፖኔክቲን የሚባል የሆርሞን አይነት አለ። የሆርሞን አይነት ብዙ ጊዜ እንግዲህ ምግብ ከተመገበነ በኋላ ወዲያውኑ ደም ስር ላይ ያለውን ሂደት እንዳያስተጓጉል በማድረግና ክብደትን በማመጣጠን ትልቅ ሚና አለው ማለት ነው። ስምንተኛ ለአጥንት ጤና ነው። በተለይ ደግሞ ዳጉሳ እንግዲህ ለአጥንታችን እጅግ በጣም ትልቅ ሚና የሚጫወት ንጥረ ነገሮችን የያዘ ነው ማለት በተለይ እንደ ካልሽየም፣ ፎስፎረስ እና አንቲኦክሲዳንቶችን ይዟል ማለት እንግዲህ ማግኒዝምና ፎስፎረስ የአጥንታችን አካል ናቸው። አጥንታችን ውፍረትን ጠብቆ ለብሳት እንዲቆይና በተለይ ደግሞ ስር ለሰደዱ በሽታዎች እንዳንጋለጥ ያደርጋል። ከዚህ ጋር ተይዞ እድሜ እየጨመረ ሲሄድ ለኦስቶፖሮሲስ እንዳንጠቃ ለአጥንት መሳሳት፣ መጣመምና መሰበር እንዳንጠቃ ያደርጋል ማለት ነው። በተለይ ለሴቶች በጣም ተመራጭ ነው ማለት ነው። ሴቶች እንግዲህ የወር አበባ ተቆረጡ በኋላ ወይም ደግሞ አፍተር ሞኖፖዝ የኤስትሮጅን መጠናቸው እየቀነሰ ስለሚሄድ እንደዚህ አይነት ያሉ ምግቦችን መመገብ ኤስትሮጅን ሌብላቸው እንዲመጣጠን እና ለአንዳንድ ችግሮች እንዳይሰቃዩ ያደርጋል ማለት ከዚህ ጋር ተያይዞ እንግዲህ አጥንት መሰበር እና ማሳሳት እንዳይኖር ያደርጋል ማለት ነው። ሌላው አንቲኦክስዳንቶችን ይዟል። አንቲኦክስዳንቶች ደግሞ እንግዲህ ለአጥንት ኢንፍላሜሽን፣ ለአጥንት ኦክሳይድ፣ ለኦክሳይድ ውጥረት እንዳንጠቀም ትልቅ ሚና ያላቸው ማለት ነው። ዘጠነኛ ለልብና እና ለደም ስር ጤናን በጣም ተመራጭ ነው ማለት ነው። በተለይ እነዚህ አንቲኦክሲዳንቶች በተለይ ልባችን ውስጥ ያሉ የልብ ጡንቻዎች፣ የደም ስሮች እንዳይጠቁ በተለያየ ነገር በኢንፍላሜሽን በውሰድ እንዳይጠቁ በመከላከል ትልቅ ሚና ያላቸው ማለት ነው። ከዚህ ጋር ተይዞ ፋይበር እንግዲህ ይሄ ጎጂ የሆነውን ኮሌስትሮል በመቀነስ ለውፍረት እንዳንጋለጥ በመከልከል እንዲሁም የደም ስሮችን በማጽዳት ፕላክ እንዳይፈጠር ስለሚያደርግ ለልባችንና እና ለደም ስር ጤና በጣም ተመራጭ ነው ማለት ነው። ሌላው ደግሞ ብለብዜ ዜዶችን ሪላክስ ያደርጋል። እንደሚታወቀው እንግዲህ ብዙ ንጥረ ነገሮችን ማዕድናትን ስለያዘ ዳጉሳ ደምስሮች እንደወጣጠሩ ደምስሮ ዜና እንድሉ ስለሚያደርግ ለልብ በሽታ እንዳንጠቃ ያደርጋል ማለት ነው። አስረኛ የመጨረሻው ለስኳር በሽታም እንዳንያዝ ና ሪስክ እንድንቀንስ ያደረጋል ማለት በተለይ ደግሞ ፕሪዳያቤቲክ የሆኑ ፔሽንቶች አጠቃላይ ሄልዚ ለሆኑ ሰዎችም በጣም ተመራጭ ነው ማለት ነው። በተለይ ደግሞ ፋይቨር የሚባል ኮንቴንት ያለው ንጥረ ነገር አለ በውስጡ። ይህ አሰር ሟሙ የሆን አሰር እንግዲህ ለደምስር እንዲረጋጋ በተለይ ደግሞ ስኳር ከፍተኛ ስኳር መጠን ሲኖር በደምስር እንዲረጋጋ ና ሬጉሌት እንዲሆን ስለሚያደርግ ለስኳር በሽታ እንዳንጋለጥ ያለ። በተለይ ደግሞ ይሄ ኢኒሸት የሚያደረጉ ኢንሱሊን አብዞርቭ ኢንሱሊን ቁጥር በመጨመር ከፍተኛ የሆነ የስኳር መጠን ካለ ወደ ማስል ወደ ሊቨር እንዲጠራቀሙ በማድረግ በተለይ ደግሞ አዲፖኒክት የሚባለውን ሆርሞን ኢንሸት ስለሚያደርግ ሱገር በከፍተኛ ደረጃ ወደ ደምስር እንዳይበዛ በማድረግ ትልቅ ሚና ያለው ማለት ነው። ስለዚህ እንደነዚህ አይነት ጥቅም ስላለው አብዝቶ መመገብ በጣም ተመራጭ ነው ማለት ነው። ሌላው አብዝቶ መመገብ ምን አይነት ጉዳት ያደርሳል የሚለውን ስናይ በተለይ ደግሞ ታይሮይድ ችግር ያለባቸው ሰዎች ብዙ ጊዜ ዳጉሳን ከመጠን በላይ መመገብ የለባቸው ማለት ነው። እንዲሁም ደግሞ ፋይቲክ አሲድ ስላለው ንጥረ ነገሮች እንዳይመጠጡም ስለሚያደርግ በተለይ ደግሞ እነዚህ የካልሽየ ማግኒዚየምና ሌሎች እና አይረን ሌሎችን ንጥረ ነገሮችን እንዳይመጠጡ ስለሚያግድ መጥኖ መጠቀም አሪፍ ነው ማለት ነው። ሁሉም ምግብ እንግዲህ ከመጠን በላይ ሲሆን አንዳንድ ችግሮችን ስለሚያስከትል መጥኖ መመገብ በጣም አሪፍ ነው ማለት ነው። እንግዲህ ለዛሬ ያለን ክላስ እዚህ ላይ ጨረስን። ቀጣይ የምለቃቸው ሌዳነት እንዲወሳችሁ ላይክና ሸር ያደርጋችሁ እንዲሁም ሳብስክራይብ ያደርጋችሁ የጓደኛን ትሆኑ ቤተሰብ ትሆኑ ስጠይቃለሁ። አመሰግናለሁ። በዛ